አለነ። እኔ እኮ ድጋሚ ሶሻል ሚዲያ ላይ መተው ራሳቸውን ፕሩፍ አለባቸው ብዬ አላምንም። በውስጥ ይህን ሽምግልና የሚፈታው ሰው ከሌለ እኛ የዴዚን የምታክል ልጅ አሳድገናል። ሕፃን ልጅ ያላችሁ ልጆች ስለ እነዚህ ልጆች እንዲህ ነው ብሎ ውጭ ሀገር ልጅ በነ ዴዚ እድሜ ያሳደገ እናቶች ከሌለ አንደርስታንድ ሊያደረግ የሚችል ማንም ሰው የለም። ከሮበሚተለይሮሚ፣ አንዴ ልንገረሽ፣ ዴዚ ኢንስትግራም ላይ ይጽፋልኝ ሃቢባ ፕሊስ ላይቨሽ ላይ ልምጣ እንድትሰሚኝ እፈልጋለሁ ብላኝ ነው የመጣችው። አይ ኖ ኖ ኖ፣ አንቺም ማለቴ አይደለም ኖ፣ ለእነሱ ነው። አንቺ ሳይሉሽ አድርገሻል እያልኩ አይደለም፣ ለእነ ዴዚ ነው የምነግራቸው፣ ለሁለቱም። ዴዚ ምንድን ነው መሰለሽ የምልሽ፣ እኛ በአንቺ ዕድሜ ልጆች አለን፣ እናቶች እንረዳሻለን። እኔ እናትሽን ዲስርስፔክት አላረኳትም። መሆን ያለበትን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

አይደለም እንደዚህ የሀያ ምናምን አመት ልጅ ሆና ሀያ አንድ ሆና አይደለም ሀያ አስራ ስምንት አመት በሞላቸው በማግስቱ ፓስፖርቴ ምንን ስጭ ብሎ ፖሊስ የጠሩ አበሻ እናት ላይ ብዙ አሉ። ይቺ ልጅ በጣም ዲሰንት ልጅ ናት። እናቷን እንኳን አትናገሩብኝ እናቴን ነው የምትለው። እብን አልተሳደበችም፣ ግን ያላትን ጭንቀት ያላትን እንትን ነው። አሞራውን ቢሆን እንደ ገርል ፍሬንድ ያወራችሁን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 ሽራ የሚጠጣው ከእሷ ጋር ነው ወክም ማድረገው ከእሷ ጋር ነው። እና ልጄ ዩኒቨርሲቲ ልሄድ ነው ስትላይ ሞት ነው የመሰለኝ። እና እዚህ ሀገር ኮርስሽ አለ፣ ለምን እዚህ ሳይኮሎጂ አትማሪም? ስላት እነሱ ኤቲክ በሆነ ማገር ማደር አይፈልጉም። ለምን የውጭ ላይፍ አያውቁትም። ውጭ ሁሉ ነገር ኤክሳይትድ ነው። ሄዳ ግን ሶስት ወር አልቆየችም። ፓርቲውንም አየችው፣ ሁሉንም አየችው። ምናለች ማሚያውሽ አይልስንትዩም። ለምን ሁሉ ነገሩ የሚጠብቃ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 ይሄ ልጅ ምን አለ? እናትየውም ዘረኛ አይደለችም። እናትየው ዘረኛ የሚላት ውሸታቸውን ነው። ለመሰለሽ እኔ የዴዚን እናት ያየኋት ከምን መሰለሽ ይህን ሁሉ የምታረገው ልጇን ከእሷ ላለመጠን ነው እንጂ አሌክስ ሬሲስት ሆኖ አይደለም። እሷ እራሷ ልጇ እንዳትለያት ነው። በዚህ ዕድሜ ልጆች እኔ ስትረሶኛለሁ ልጄ ስትለየኝ ሁሉ ነገር ነው። ጓደኞቼን ሁሉ አልፈድ አንቺማ ልጅሽ አለችልኝ ነበር። ድሮ ሰው በመሰብሰብ እታወቃለሁ፣ ልጄ ስታድግልኝ ግን ሁሉንም ጓደኞቼ ነው እርግፋ አድርጌ ተውኩት። ለዴዚ ፌር አይደለም። ልትለቃት ይገባል፣ ልታየው ይገባል። እኔ በዚህ ጊዜ እናቷ በሆን የማደርገው ውሳኔ ላይፍ ላይ ተናግራለን። ዴዚ ፍሪደም ትፈልጋለች። ያንን ፍሪደም በራሷ ጊዜ አይታው ራሷ ልብ ስትገዛ በራሷ ጊዜ ትወስናለች። ይሄ ይስራ ይስራ ይታወቃል። ግን እልውስ ገቢ በልጅነት ሽም ጀምረሽ ተይ ተባልሽውን ነገር ለማረግ እንደው እኛ በግንብ እንዘላለን ነበር እ በዴዚ እድሜ እኮ ቤተሰብ ከተኛ በኋላ ደረት ተስበሽ በግንብ ትወርጃለሽ፣ ጭፈራ ለመሄድ ስትመለሽ፣ ግን መግባሽ ገደል የሆነ ጊዜ እች ልጅ ምን አለች እንዴ? እኔ የዴዚን እናት መሆን በዚህ ኤጅ መውለድ ስለሌለብሽ ቱ አር ብላ እግዚአብሔር ቦርሷን በኮንዶም ሞልታ አሌክስ ጋር መላክ ይኸውልሽ፣ ዲስርስፔክት አይደለም። እኔ ይሄ ኤጅ ፍሪደም የሚሰጥ ሰዓት ነው እና ሽዶናፍቱ ኮንትሮል ኮንትሮል ስላረግሽ አንቺን ከዚህ ነገር ልታወጣሽ አትችልም፣ ፍሪደም ይገባሻል ብዬ ነው። ማም ነው ያንን ስልሽ ፕሮቴክት እና አታረጋለች። ለምን አለ እድሜሽ ልጅ እንድትወልጅኔ አልፈልግም። አትሊስት ሀያ አምስት ዓመት ሀያ ስድስት ዓመት ቆይተሽ ነው እንጂ ወይ ማድረግ አንደብ ሺህ ዓመታት ኖሪ እንዴ ሆሽ ሃቢባ ለትምህርት እንዲሆንሽ ልንገርሽ እኔ ልጅ አስራ ስምንት ዓመት ሲሞላት ድረስ ቦይ ፍሬንድ አልነበራትም። ማሚዬ በጣም ክሎዝ ነን ከኔ ጋ አውራት አለሁ ማጻፈልሽ ማሄደልሽ ስትለይ ማሚ እኔ እንግዲህ ሀገር ውስጥ ነው ደርኳት አም ዘ ኦንሊ ዋን ኢን ስኩል ኦንሊ ቨርጅን እኔ ብቻ ነው ብላን የነገረች እንግዲህ ስለማፍር። ዴዚ ከፈለግሽ ሚዩት አድርጊ። አትስም ምናርኳ ለምን ሁሉም ግን ስለማፍር ስለሚያበስቋት ፏራ ለመባል አለም ቦይ ፍሬንድ እኔም እንደናንተ ነ የምላቸው የተወሰነ የሚስጥር ጓደኞቼ ነው የሚያውቁት ነበር የምትለኝ ዳት ማች ኦፕን ናቸው። ገባሽ ሲነጋገሩ ይቺ ልጅ አሜሪካን ተወልዳ ነው ያደገችው። ሽኒል ፍሪደም እንዴም ከ18 ዓመት እንደውም የጠበቀ እንደ 50 ዓመት እንደጠበቁት ነው የሚቆጠረው። በዚህ ዘመን ስለዚህች ልጅ ፍሪደም ያስፈልጋታል። እናትየው ክሌበሮና ይህን የመሰለ ሸራተን ልጅ አምጥታላታለች። ብለስ አድርጋ ወደ ራሷ አድርጋ በነፃነት መኖር እንደ ኢንቫይት አድርጋ አብረው ተያይዘው ሄደውና እሱ ሌላ ለውጥ አገ ሀገር አይተው እንጂ አድርገው አይመጡም እንዴ ምን ጭንቃ። ልጅቷ ሀያ አመት ነው እንዴ የተለየ ሀገር ሆሊዴ ሄደው እንጂ አድርጎ አይመጡም እንዴ? ምንድን ነው እነዚህ ጭንቅ? በአመት የአመት ልጅ ይዞ መጨነቅ? ስንቲ እኛ ሀገር የስንት አመት ልጅ ነው የሚዳረው? ምን አይነት ጉድ ነው? እኛ እናቶቻችን በአስራ ስምንት አመት አር እንዴ ተድረው ልጅ ወልደው ስንት ነገር የደረሱ ይቺ ልጅ እኮ የራሷን ላይፍ መወሰን ትችላለች። ላይፍ ወጥቶ ልጄ ልታመልጥ ነው ወደ ነ የምታመልጠው ስለዚህ እኔ የምለው ዴዚ፣ እስኖ ፈኒ እውነቴን ነው የምልሽ፣ እናትሽ እናትሽ ናት። እናትሽን ባለማስነቃትሽ በጣም አክብሬሻለሁ። ለእናትሽ የነበረሽ ህዝብስፔት ታኮረ በጣም ጎበዝ ነሽ። እግዚአብሔር ልጅ ነሽ። በጣም ነው ያከበርኩሽ። በአንቺ ዕድሜ እናታቸውን እዚህ ሀገር ምን ብለው እንደሚሳደቡ እናያለን። የተከበርሽ የጨዋ ልጅ ነሽ። ይሄ ደግሞ እናትሽ ልትመሰገን ይገባል። እንዲህ አርጋ ያሰደገችሽ እናትሽ ናት። ይሄ የሚያሳየው የእናትሽም ጨዋነትን ነው። እናትሽ በማነር ያደገች አንቺንም በማነር አሳድጋሽ ክፉ ነገር አላሳያችሽም። እናትሽ ከሰው ጋር ወታ ስትጣላ አታሳይሽም። ስለዚህ የሰው ልጅ ይለያያል እንደ እናቱ። አሁን እኔ ታውቂያለሽ፣ ቀውጢ ነው የእኔ ልጅ ግን ተቃራኒ ናት። እኔና ልጄን ብታስተያይኝ የሮማ ልጅ ወለደቻ ታት እግዚአብሔርን ነው የምልሽ። ስለዚህ አንቺ እናትሽን መስለሽ የጨዋ ልጅ ጨዋ ሆነሽ ያደግሽ ልጅ ነሽ። ይሄ ደግሞ እግዚአብሔር ሸራተን የመሰል ልጅ እግዜር ሰጥቶሻል። እኛ ጨብጭመ እኔ ስትዳሩ ለሁለታችሁ እኔ ነ ቬሎ እና ሱትም ገዛላችሁ። እግዚአብሔር ለትልቁ ነገር ያብቃችሁ። እኔም ቃሉ ይሄንን ነው። እግዚአብሔር ትልቅ ደረጃ ያድርሳችሁ። እንዴ ኢትዮጵያን ወደፊት አንዳርጋችሁ፣ የምትገዙት እናንተ ናችሁ። ቀዳማዊ መቤት ቀዳማይ ማነው ኪንግን ያገባሹ እግዚአብሔርን እኔ ደግሞ ዴዚ ባሌ ትግሬ ነው የሚገርምሽ ነገር ትግሬን ያገባ አንቺ ራሱ እንትን ምንድነው ሰውዬ ብሔር ባይጠቀስ እኔ ቤት ብሔር አይጠቀስም በቃ ሰው ሰው ነው ሁሉም ሰው ችግር የለም ምንም ችግር የለውም ሀቢባ አሁን የአንደኛ ሴንቸሪ ለራሱ ሰው ተለክፏል በጣም እኔ ማወቅ ስላለባት ነው የምነግራት ስለዚህ በአሁን ጊዜ ሲኖትራክ ሲኖትራክ አዲስ ያልተነዳ ነው ያገኘሽውና እናትሽን ሽን ብለሳስድጋችሁ መኖር ነው ያለባችሁ ብዬ አምናለሁ። በጣም ወዳችኋለሁ። እናትሽንም እግዚአብሔር አምላክ ልቦና ሰጥቷት አሌክስን የመሰለ ልጅ ለማየት ሆሊዴይ ሄዳችሁ ዛፏ ማለት ነው ያላችሁ። በውስጥ የሚያስታርቃችሁ ሰው ይኖራል፣ እርግጠኛ ነኝ። ዛሬ ለአንዴና ለመጨረሻ ጊዜ ሶሻል ሚዲያ ዝጊው። በውስጥ ከፈለግ ስልክሽን ላኪልኝ እኔ ለእናትሽ ጥሩ አድቫይስ ልስጣት። በጣም በሱ አድሜ ያሳደጉ ብዙ ሮሚዬ፣ እዚ ጋ አንድ ነገር ልናገርሽ። እዚ ጋ እንደተጀመረ እዚ ጋ እንዲጨረስ ነው ምፈልገው። እዚ ጋ አሌክስ መጥተዋል፣ ዴዚ መታለች፣ ሶስት ሆኖ እናቷም ትመጣለች። እዚ ጀምሮ እናቷ መጥታ ይቅር ተባብሎ አሌክስም ኦፍኮርስ ይቅርታ ይላታል። እንደ ዴዚ እናት ያከብራታል። ልጇ ከወደላት እናቱ የዴዚ እናትም ማክበር አለበት። ይቅርታ ይላታል እርግጠኛ ነኝ። እዚህ በቃ ሀቢባ ቤት ነው መጨረስ ያለበት ይሄ ነገር። ዜድ አዳምጭኝ፣ እኔ ቤት ይምጡ አላልኩም። እኔ እዚህ ሚዲያ ላይ እናትዮ መምጣት ካልፈለገች በውስጥ ስልኳን ተሰጥቶ በውስጥ የምንጨርስ። እንደዛ ማለት አይደለም እናቴ፣ እንደዛ ማለት አይደለም እናቴ ዝርያዬ፣ እንደዛ ማለት አይደለም ግን፣ በቃ ለእናቷም ይቅር ብሎ እዚህ ጋር በቃ ታርቆ እናቷም ወዳው ሁል ነገር ታርቀው ዴዚም ደስ እንዲላት ለእናቷ በቃ እኔ ሰላም ነው የምፈልገው ሰላም በቃ ማርያምን በቃ፣ እንጂ አንቺ ቤት ይመጣሉ ምናምን እያልኩሽ አለም፣ ዝርያ የኔ እናት ኦኬ። እምቢ ካለች ታዲያ ሽቡ ደቅነና እናስገድዳት ምናት? ገና አሁን ገና እኮ ነው ቮይስ የላኩላት። ለምን አትረጋጉም? አሁን ገና ነው ቮይስ የላኩላት። ትየውና ቮይሱን ገና ሁለት ራይት አሁን ገባ። ቅድም ልኬላት አንድ ራይት ነበረ፣ አሁን ገና ነው ሁለት ራይት የሆነው ለእናትየው ዋትሳፕ ላይ የላኩላት። ስታየው መልሷን እሺ መጣለው ካለች ኦኬ፣ አይ በውስጥ እንጨርሰው ካለችም በውስጥ እኔ ሶስታቸውንም ግሩፕ ከፍቼ አናግራቸውና ይፈታል። ምንም ችግር የለውም። ፍቅር ሁሌም ያሸንፋል። ሴጣን አሸንፎ አያውቅም፣ ጸብ አሸንፎ አያውቅም። ፍቅር ሁሌም ያሸንፋል። ማንንም እንዲጣሉ ቢፈልግ እንኳን ማንም ሌላ ነገር ለማስመሰል ለማጣላ ቢሞክር እንኳን እነሱ አንድ ናቸው። አይጣሉ ደ ሆን ፋሚሊ ተጣብቶ አይጣላም። እንደ ማተርዋት መጨረሻ ላይ እንደው አንገናኝም ዘራፍ የተባለ ባልና ሚስት ሆነ እናትና ልጅ ዘ ኢንድ ኦፍ ዘ ዴይ መገናኘቱ የማይቀር ነው። አይገናኙም የተባሉ ብዙ ፋሚሊ ብዙ ተደራርጎ ይገናኛሉ። ስጋ ተቆርጦ አይጣልም። ስለዚህ አንድ ነው። ዘ ኢንድ ኦፍ ዘ ዴይ መታረቃቸው አይቀርም። ግን እኔ ምንድን ነው አሞራው እሷ ከሌለች መናገር አልፈልግም። ዘሪዝኖ ፖይንት ጥያቄ አለኝ ዴዚም ጥያቄ አለኝ ስላለች እሷ ካልመጣች የማይሆን ከሆነ ላይፉን ከመክፈታችሁ በፊት የእናትየውን ጥያቄና መልስ ብጨርሱና እዚህ ጋር አሁን እሷ ካልመጣች ፖይንት ለስ እንዳይሆን ነው እንጂ ማድረጋችሁ መጥፎ ነው እያልኳ። ኦልሬዲ ላይፍ ላይ ተጀምሯል። ቤቱን ከፍቶ ያልፈተፈተ መጀመሪያ የተከፈተበት ምክንያት ዴዚ ህዝቡ እንዲሰማት ስለምትፈልግ፣ መጀመሪያ ስትመጣ ህዝቡ እየፈረደባት ነበር። በኋላ ስሜቷን ካስረዳች በኋላ ከጎኗ ቆመ አቆመ። ስለዚህ ይሄ እዚህ ጋር በመምጣቷ እንትን ሲፈርድባት የነበረው ህዝብ ተረድቷት ከጎኗ ቆመ ፍቅር እየሰጧት ነው አሁን ያሉት ኮመንት ላይ ስለዚህ እዚህ ጋር በመምጣቷ የህዝቡን ፍቅር አተረፈች ማለት ነው ገባሽ እናትየው ደግሞ ከመጣች እሰየው ካልመጣች ደግሞ በውስጥ ዋትሳፕ ግሩፕ ከፍቼ ይታረቃሉ ማለት ነው ይህን ያለው ነገር አዎ አቡዬ እዚህ ጋ የአሌክስም ስልክ ልክልሻለው የእናቷ ልክ ልሻለው ዴዚ አለሽ ሦስቱ አራታችሁ ሁናችሁ ትጨርሱታላችሁ እዛ በዋሳብ ሚዲያ አልገባም ካለች ቲክቶክ ላይ አልገባም ካለች፣ አንቺ አሌክስ ዴዚ ሁናችሁ በውስጥ ጨርስታላችሁ። በቃ ይሄ ማለቅ አለበት። መታረቅ አለባቸው እናትና ልጅ፣ አሌክስና የዴዚ እናት መታረቅ አለባቸው። ፖርስ መታረቅ አለባቸው። ቴንክ ዩ ማርያምን በጣም በቃ፣ አቡዬ በጣም ቴንክ ዩ። ዴዚህም ኪት ሳቂ ፕሊዝ